የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆንበትን አግባብ ለመደንገግ የወጣው ረቂቅ አዋጅ መነሻ ሀሳቡ በኢትዮጵያ ያለው የሪል ስቴት ዘርፉ እያደገ መምጣቱን ተከትሎ ወደ ላቀ ደረጃ ለማድረስና የኢንቨስትመንት ፍሰትን ለማሳደግ ያለመ ነው። በተለይ ኢትዮጵያ በብዙ ዘርፎች የውጭ ባለሀብቶች ወደ ሀገር ውስጥ ገብተው እንዲያለሙ አስቻይ ሁኔታዎችን እየዘረጋች ባለበት ወቅት አንዱ የውጭ ዜጎች በኢትዮጵያ መኖሪያ የሚያገኙበትን አውድ መፍጠርና ወደ ጎረቤት ሀገራት የሚፈሰውን ሀብት ለማስቀረት ታስቦ መሆኑም ተመላክቷል። ኢትዮጵያ በጣም ትልቅ የዲፕሎማቲክ ሀብ እንደመሆኗ ብዙ የጎረቤት ሀገሮች የአፍሪካ ሕብረትን ጨምሮ የተለያዩ ሀገር ዜጎች ኢትዮጵያን መኖሪያቸው አድርገው ለብዙ ዓመት የሚኖሩባት ሀገር ነች። ሆኖም ግን የመኖሪያ ቤት ባለቤትነትን በመከልከላችን ምክንያት እዚህ ቤት እንዲኖራቸው የሚፈልጉ የተለያዩ የውጭ ዜጎች ይሄን አማራጭ መጠቀም ስለማይችሉ ሌሎች የጎረቤት ሀገሮች ኬንያን፣ ሌሎችን ጨምሮ ቤት እዚያ ገዝተው እዚህ ግን ነዋሪነታቸው እየቀጠለ ይገኛል። በአስረጂ መድረኩ ላይ የምክር ቤት አባላቱ ካነሷቸው ጥያቄዎች መካከል በኢትዮጵያ አብዛኛው ዜጋ ቤት በሌለው አግባብ ለውጭ ዜጋ ዘርፉን ክፍት ማድረግ ለምን አስፈለገ የሚለው ተነስቶ ምላሽ የተሰጠበት ጉዳይ ነበር። በኢትዮጵያ ውስጥ ያለው አብዛኛው ዜጋ ቤት የሌለው ወይም አንድ ቤት ያለው ሆኖ ሳለ በዚህ ረቂቅ አዋጅ የውጭ ዜጋ ከአንድ በላይ ቦታ ወይም መሬት ወይም የመኖሪያ ቤት እንዲኖራቸው ማድረግ ለምን አስፈለገ? የቤትን ችግር የምንቀርፈው በቴክኖሎጂ ደግፈን፣ ሁለተኛ በፋይናንስ ጨምረን፣ ሶስተኛ ደግሞ አቅርቦትን የምናሳድግበት የራሱ መንገድ ክሮስ ሰብሲዲ መንግስት፣ አሁን እያደረገ ላለው በተለይ ደግሞ የመንግስት ብቻውን የመኖሪያ ቤት አቅርቦት ፈታለው ብሎ እስከዛሬም የጀመራቸው ብዙ ርቀት የወሰዱን አሉ፣ ግን ደግሞ በአሰብነው ልክ መፍታት ያልተቻለበት መንግስት ብቻ ማቅረብ ይጠበቅበታል የሚለው አቋም መንግስት ብቻ ሳይሆን መንግስት ኢንተርፕሩና መንግስት ነው። መንግስት ብቻውን የሚያቀርበው ሳይሆን የግል ባለሀብቱን አቅም ካፓሲቲ እያደረገ አቅሙ እያደገ በመጣ ቁጥር ሰፕላይ ሳይዱ ላይ በስፋት የምንሰራ ከሆነ የሃውሲንግ ችግር መፍታት እንችላለን። ሌላው የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ በወጣው ረቂቅ አዋጅ አንቀጽ ስምንት ንዑስ አንቀጽ አንድ መሰረት ለኢትዮጵያውያን ዜጎች የተሰጠው መብት በሙሉ ለውጭ ዜጎች እንደሚሰጥ ይደነግጋል። ይህን መሰረት በማድረግና የፍትሐ ብሔር ህግን በመጥቀስ የውጭ ዜጎች አዋጁ ባጎናጸፋቸው መብት ተንተርሰው ያፈሩትን ንብረት በመሸጥ ሀብት ሊያሸሹ ይችላሉ የሚል ስጋት ከምክር ቤት አባላቱ ተነስቶ ማብራሪያ የተሰጠበት ነበር። ከካፒታል መሸሽ ጋር ተያይዞ የውጭ ዜጎች የቤት ባለቤት ሲሆኑ በኋላ ንብረቱን ቢሸጡ ወይም ደግሞ ከኪራይ የሚያገኙትን ገንዘብ በዶላር ወይም ደግሞ በፎሬን ከረንሲ ይዘው መሄድ ይፈቀድላቸዋል የሚለው ይሄ መሰረታዊ የኢንቨስትመንት ጋራንቲ ነው። በኢንቨስትመንት ህጋችንም ላይ የትኛውም የውጭ ዜጋ እዚህ መጥቶ ኢንቨስት ሲያደርግ እዚህ ኢንቨስት ያደረጉትን ገንዘብ በኮንቨርተብል ከረንሲ ላገኝ ይችላሉ የሚለው ማረጋገጫ ከሌለ፣ ይህን ከዚህ አዋጅ የምንጠብቃቸውን ጥቅሞች ሁሉ ለማግኘት አንችልም። ይህን ካልን በኋላ ግን የብሔራዊ ባንክ ሪፓትሪሽን በተመለከተ በውጭ ምንዛሪ አንድ የውጭ ዜጋ ወይም ባለሀብት እንዴት ነው ገንዘቡን የሚያወጣውን በተመለከተ የሚያስቀምጣቸው ገደቦችና ቀድሞ ሁኔታዎች ይኖራሉ። በዛ መሰረት በተቀመጠው ስርዓት መሰረት የሚተገበር ይሆናል። በአስረጅ መድረኩ ላይ ረቂቅ አዋጁን አስመልክቶ ከተነሱ ነጥቦች መካከል ለማንኛውም የውጭ ዜጋ መብት ከመስጠት ይልቅ የእድገት መሰረት በሆኑ የኤክስፖርት ሴክተር ላይ ለተሰማሩ ባለሀብቶች ብቻ መብቱን መፍጠር ለምን አልተቻለም የሚለው አንዱ ሲሆን ከፍትህ ሚኒስቴር በኩል ማብራሪያ ተሰጥቶበታል። የውጭ ባለሀብቶች ማ ኦልሬዲ መብት እኮ አላቸው በ1 8 ላይ በግልጽ 10 ሚሊዮንና ከዛ በላይ ለዚያም ኤክስፖርት ተኮር በሆኑ አይደለም በማናቸውም ኢንቨስትመንት ላይ የተሳተፈ ባለሀብት በ1 8 መሰረት ሚኒሙም አስር ሚሊዮን ዶላር ኢንቨስት ማድረጉ ከተረጋገጠ አንድ የመኖሪያ ቤት ባለቤት የመሆን መብቱ ተሰጥቶታል። ኦልሬዲ ሶ ከዛ ዲፓርት እናድርግ ነው። ከ1952 ስፍታ ቢያርጋችንም 11 1180 ላይ ካለው ሪስትሪክቲቭ ከሆነው አስር ሚሊዮን ዶላር ስታወጣ ብቻ ነው አንድ የመኖሪያ ቤት ባለቤት የምትሆነው ከሚለው በጣም ሪስትሪክቲቭ ከሆነው እንትን ወጥተን ብሮደር የሆነ ፍሬምወርክ በሰፊው ለውጭ ዜጎች የመኖሪያ ቤት ባለቤትነት የሚያረጋግጥ አዲስ ማዕቀፍ እና አደራጅ ነው። ፋንዳመንታል ቤዚሱ በውጭ ምንዛሬ የውጭ ዜጎች የሚገዙት የመኖሪያ ቤት ግብይት ገበያው ላይ ከፍተኛ ግሽበት እንዲፈጠር በራይ ከፍትሞ የሚለው ሌላው ከምክር ቤት አባላት የተነሳ ሲሆን ምላሽና ማብራሪያ የሚያገኘ ጉዳይ ነው። በግዥስ ምክንያት የሚገባው የውጭ ሀብት የቤት ዋጋውን እንዲጋሽብ ከማድረግ በዘለለ የቤትን ችግር በምን መልክ ሊፈታ ይችላል? በጣም እንዳውም ያጋሽባል ይንራል የተባለው ነገር እኛም ይሄንን ተነጋግረን ወደ ሕግ ስናመጣ እንዴት አድርገን ነው፣ ለምሳሌ በፒፒፒ ፕላትፎርም ላይ ሰላሳ ሰባ የምንለውን አፕሮች ሰባ ፐርሰንቱ አቅራቢው ወይንም የግል ባለሀብቱ መንግስት ባቀረበለት መሬት ላይ ቤቱን ገንብቶ ለገበያ ሲያቀርብ ሰላሳ ፐርሰንቱን እንግዲህ የመሬት ዋጋ አለው እንጂ በነፃ ለመንግስት ያቀርባል ማለት ነው። በነፃ ለመንግስት ሲያቀርብ እንግዲህ አቅማቸው ለቤት አቅማቸው ደከም ላለ አነስተኛ ገቢ ያላቸው የከተማ ነዋሪው ደግሞ መንግስት ዛሬም ፕሮቫይድ እያደረገ ከሆነ ያል እና ይህንም ሞዳሊቲ በሀገር ውስጥ አቅምም በተጨማሪ ደግሞ ከውጭ ሀገር ለሚመጣውም ሰው እድል በዚህ ደረጃ የምንሰጥ ከሆነ የቤት አቅርቦቱ በከፍተኛ ደረጃ ያድጋል። በክሮስ ሰብሲዲው ደግሞ ሌላ ያልደረስንበትንም አካባቢ ለመድረስ ጥረት እናደርጋለን።